ብስራት ሁለት እጁ ቱን የቨርሚ አልጋ ቤት ነው። ከዚህ በፊት በተለይ ህብረት ደብረ ጉባኤ ቀበሌ በሰፊው ተሰርቶ በአንዳንድ ቀበሌዎች ያሰፋልበት መንገድ ነው ያለ የአርሶ አደር እንግዲህ እንደምታወት ይህንን አልጋ አዘጋጅቶ ይህን ቨርሚ ትል እንዲገባ ያለት አረገ ወረደው በምርትም ደረጃ የተሻለ ውጤት እያ በቆሎ ዘርቶ በኮምፖስት ነው የዘራው። እርጥበቱም እንዳለ ሆኖ የምናየው ይሆናል። በዚህ በቨርሚ ኮምፖስትና በመደበኛ ኮምፖስት ነው ይሄ ሰው እየዘራው። አሁን ይሄ ዳብ ትንሽ ነው ያስነካሁት እንጂ ያው እንደዚህ በኮምፖስት ነው አብዛኝ ወደ ሰራ ሰራ ኩንታው ኮምፖስት እንትን ያዘጋጀው በባወጋዝና በቋሚ ኮምፖስት አዘጋጅቼ ደፍቻው ነው ድረስ ተታውት አድር በአመት አመት ብዙም እኔ በማዳበሪያ ተጠቅሜ አላውቅ። እንዲሁ እያዘጋጀሁ በኮምፖስት ስንዴም አይ በኮምፖስት የዘራሁትና በኮምፖስት የዘራሁት ማሽላ የተለየ ነው። በማዳበሪያ የዘራሁት ስንዴ ራሱ ቀላል በኮንፈስት የዘራሁት እራሱ ከባድ ምን ጊዜ ምን እኔ ጠብቄ በኮንፈስት እንጂ በማዳበሪያ ተጠቅም ያለው ቁምስታው ድረስ አሁንም ይታያል። ወደዚያም አንድ ስራ አለ እዚህም አለ። ሁሉንም ደግሞ ባለሙያ በሰጠኝ ትምህርት ኮንፈስት አዘጋጅቼ እገኛለሁ።